ወምዝ ርኢኩ ባሕይረ እንተ ትመስል ከመ ማህው ከዚህ በኋላ ሞ ብርሌ የምትመስል ባሕር አየሁ። ወድምርት በእሳት ከእሳት ጋር የተቀላቀለች ወልክቱን ለሞግ ወለዝክቱ አርዌ ወለምስሉ ወለሁልቈ ስሙ አርዌ ሐሳዌ መሲሕን ድል የነሱ ለምስሉ ለስዕሉ ያልሰገዱ ዘመር ዘመስ ብለው በክንዳቸው ያልከተቡ በግንባራቸው ያልጻፉ፣ እነዚህ ይጠጉሙ ላይ ኢቲ ባህር በዚያች ባህር ላይ ጸንተው ይኖራሉ። አንድም ወንዝር ይቁ ባህር ከዚህ በኋላ ባህር አየው ነው ባህር የተባለች ይቺ ዓለም ናት። እንደ ትመስል ከመማህው እሞ ብርሌ ትመስላለች ነው ያቺ እንድትወደድ ይህ ዓለምም ይወደዳልና ወድምርቲኢቲ በእሳት ፍቅሯ እንደ እሳት የምታቃጥል ዓለምን አየሁ። ወልክቱን ለሞእ ለዝግቶሩ ወለምስሉ ወለውርቆስሙ ለዚህም ሐሳዊ ሐሳዊ መሲህን ድል የነሱ ለስዕሉ ለምስሉ ያልሰገዱ ዘመር ዘመስ ብለው በክንዳቸው ያልከተቡ በግንባራቸው ያልጻፉ ይቀውሙ ላዕለ ይእቲ በሃይ በዚህ ዓለም ይኖራሉ፣ ነው አንድም። ወንዝ ርኢኩ ባሕረ ተዋልጦ ተገርልን፣ አየሁ እንተ ትመስል ከመማህው እሷም፣ ሞ ብርሌ ትመስላለች። ያቺ ሞ ብርሌ ህብሯ ብዙህ እንደሆነ፣ ይቺም ተዋልጦ ተገርል ህብረ ብዙናት አለ። እንደ እሳቱን ስለቱን ሲያይ ነው።

በግንባራቸው ያልጻፉ ይቀውሙ ላይ ለይእቲ ባሕር በተዋልጦ ተገር ልጸንተው ይኖራሉ። አንድም ወምዝ ርእይኩ ባሕረ ወምዝ ርእይኩ ባሕረ እመቤታችንን አየው። እንተ ትመስል ከመማህብ ሞ ብርሌ ትመስላለች፣ አለ ንጽህናዋን ቅድስናዋን መናገር ነው። ወድምርት ኢቲ በእሳት መንፈስ ቅዱስ አድሮባት ይኖራልና። ወልክቱ ለምእወለ ዝክቷሩ የወለ ምስሉ ወለ ሁልቆ ስሙ ወለ ሁልቆ ስሙ ለዚህም ሀሳዊ መሲህ እንድል የነሱ ለምስሉ ለስዕሉ ያልሰገዱ ዘመር ዘመስ ብለው በክንዳቸው ያልከተቡ በግንባራቸው ያልጻፉ ይቀውሙ ላዕለ ይእቲ ባሕር በእመቤታችን አማላጅነት አምነው ጸንተው ይኖራሉ። ወይጸውሩ መሰንቆ መዝሙር ዘእግዚአብሔር እግዚአብሔርን የሚያመሰግኑበት ጽሩ የአንደበት ገንዘብ አድርገዋል። ወይስ የብህው ለእግዚአብሔር ሁሉ ፍጥረታትን ሁሉ ለፈጠረ ለሱ ምስጋና ያቀርባሉ ያመሰግናሉ። በከመሰብሃ ሙሴ ገብረ እግዚአብሔር የእግዚአብሔር ባለሟል አገልጋይ ሙሴ ሙሴ ቦ ለእግዚአብሔር ስቡሃ ዘተሰብሃ ብሎ እንዳመሰገነ ይሴብህዎ ያመሰግኑታል። ለሰባ ተበጉ ለሰባ ተበጉ በበጉ ምስጋና ነው። አኩተከ እግዚአብሔር ሰማይ ወምድር ብሎ በግኡ እንዳመሰገነ እነሱም በሙሴ ምስጋና ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ብለው ያመሰግናሉ። አንድም ወይሴብሕዎ ለእግዚአብሔር ሁሉ በሺ የፍጥረታት ባለቤት እግዚአብሔርን ያመሰግኑታል። በከመ ሰብሐ ሙሴ ገብረ እግዚአብሔር በከመ ሰብሐ ሙሴ ሙሴ የማንከ ተሰብሐ እግዚኦ በኃይል ብሎ እንዳመሰገነ እነሱም ይሴብሕዎ ያመሰግኑታል። በሰባተ በግኡ በሰባተ በግኡ በበግኡ ምስጋና ነው የማንከ እግዚኦ ተሰባባይ መንከብ ስራቲከ ዘተገብር መድመመ ብለው ይሴብህዎ ያመሰግኑታል። ወይብሉ አብይ ወመድመም ግብርከ እግዚኦ እግዚአብሔር ዘኩሎ ትመልእ በሆሎ አድረህ የምትኖር አንተ አቤቱ እግዚአብሔር ስራህ ድንቅ ነው እያሉ ያመሰግኑታል። ጽድቅ ወርት ፍናዊከ ጽድቅ ጽድቅ ፍርድ ጽድቅ እርት ነው ለጻድቁ ፈርደ የምትሰጠው ዋጋ ባጠው ፈርደ የምታመጣው ፍዳ ጽድቅ ርት ነው። ፍናዊከ የወል ነው። ዘነገስከ ላይ ለኩሉ አይዛብ ባይዛብ ላይ የነገስክ ወመኑ ዘኢይፈርሃከ ወይ ሴብህ ለስምከ፣ አንተን የማይፈራህ የማያመልክ አንተን የማያመሰግን ማን ነው? እስመ ባሕቲትከ ጻድቅ አንተ ወስሉጥ አንተ ላዕለ ኩሉ አሕዛብ፣ አንተ ብቻህን ጻድቅ ባይሬህነና ወስሉጥ፣ በአሕዛብ ላይ ሰልጥነ ትኖራለህና። አንተን የማይፈራህ የማያመልክህ አንተን የማያመሰግንህ ማን ነው? ወይሰግዱ ቅድሜከ እግዚኦ ኩሉ ተግባርከ ፍጥረቶች ሁሉ ለአንተ ይሰግዳሉ አለ ይገዛሉ። እስመ አስተርአየ ኩነኔከ ፍርድህ ተገልጧልና። ወምድረ ዝንቱ ተርሆ መቅደስ ዘደብተራ ስምዕ ዘውስተ ሰማይ ከዚህ በኋላ ተርሆ መቅደስ ሰማይ ተከፈተ ነው። አሁን በሰማይ መከፈት መዘጋት ኑሮበት አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየቃ እንዲታይ ያልተገለጸ ምስጢር ተገለጸ ሲል ነው። ወወሱ ልክቱ ሰባቱ መላይክት ለይ ፀጉሩ ሰባተ መቅሰፍተምነ መቅደሱ ሰባቱ ዘውስተ መቅደስ ዘደብተራ ስምነው ደብተራ ኦሪት መሰራቷ በደብተራ ብርሃን

ወይ ለብሱ አልባሰ ንጹሃው ሩሃ ብሩህ ልብስ ለብሰዋል ነው። ዋጋቸውን ክብራቸውን መናገር ነው። ወቅኑታን እሙንቱ በቅናተ ወርቅ እንተ መንገለ እንግዳት ይሆሙ የወርቅ ዝናር ወደ ደረታቸው እስኪደርስ ድረስ ታጥቀዋል ነው። ድግ እንደ ድግ መተው ይታያሉና ተገዥዎች ነን ሲሉ አንድም እንደተቋጠረ አቅማዳ ሆነው ይታዩታል። የተቋጠረ አቅማዳ በላይም በታችም እንዳያፈስ በዳይ ወደ ታይ ብሎት እንዳያፈስ እነሱም ባይርህን መመርመር መናገር አይቻልንም ሲሉ እንዲሆነው ይታዩታል። ወአሃዱ ምነእልክቱ አርባቱ ንስሳሁ ከአራቱ ኪሩቤል አንዱ የመጠዎሙ ለእልክቱ ሰባቱ መላእክት ሰባተ ጽዋዓተ ወርቅ ምሎ አነ ማቱ ለእግዚአብሔር ዘሕያው ለዓለም ዓለም ሰባቱ መላእክት ለዘላዓለም ያው የሚሆን እግዚአብሔር መዓቱ የሚፈጸምበትን ሰባት የወርቅ ጽዋ ይህንን ሲሰጣቸው አየሁ። ሰጣቸው ነው አለ። ሰባቱ መቅሰፍት የሚታዝ የሚፈጸምበትን የእግዚአብሔርን ትእዛዝ ነገራቸው አዘዛቸው ሲሉ ወምዝ መላ መቅደሱ ጢሰማዓቱ ለእግዚአብሔር እምስባትዩ እመሃይሉ ከጌትነቱ ከካህሊነቱ የተነሳ ዓለም መላየት በእግዚአብሔር ጢሰማዓት ተመላ አለ። ምዕረት ተከለከለ ሲሉ ዋልዎ ዘይክ ልበውያ ውስተ መቅደሱ ከመካሃልነቱ ከጌትነቱ የተነሳ መላእክት ማማለዲያን ጊዜ አይቻላቸውም። እስከ ሀልቀ ሰባቱ መቅሰፍት ዘሰባቱ መላእክት ሰባቱ መላእክት የሚሰሩት ስራ ሰባቱ መላእክት የሚያመጡት መቅሰፍት እስኪፈጸም ድረስ ወይ ቤሎ ሙቃለም ሰማይ ምነ መቅደሱ ይቆየን አሁን ዘበሰማይ